አረ በቃ እናንተ ሀይሚና ብሩኬ አመረሩ ማለት ነው እንዴ? እውነት ሀይሚ የእውነትን ሊያየ እያልሽ ባልሆነ ምንድን ነው ወይ ትናንት ቪዲዮን እስከ መጨረሻ ዋይታ የሰደብካት ብሩክ በሱ ተናዳብህ ነው። ትናንት ኮተጠረን ብልሃ ጥርግ ሄ ብልሃት ስድብ አርክትሃታል ማለት ነው እና በብሩክም አልፈርዶም ደክሞ መለማመጥ እውነት የሚሰለቻል ማለት ነው እና እንዲህ የምር አድርጋችሁ ከሆነ ብቻ በጣም የምናዝ ነው እንዴ። እኔ ዛሬ ትመጣላችሁ ብዬ ብጠብቅ ባንጓለጭ ምን ብል ምንም ነገር የለም እስካሁን ድረስ፣ ማለት ምንም ምንም ነገር ወይ ፈንክች ወይ ጠብ ይትውላ ዞርኩ እና ብትሽ ካሄርኩ መለኛው ካሄርኩ በቃ ጎረቤት ሁሉ እያንኳኳ አረ ሀይ የሚናብሩክ አረ ሀይ የሚናብሩክ ወዴት ናቸው? ይሄ ምንድን ነው? እስቲ መለኛውም ድንገት የሆነ ነገር ከሀሳብ ከሰጠ ሀብትሽን በሀይሚና በብሩክ ጉዳይ ገብቶ ከገባበት ብዬ ብል ብል ብፈልግ አጣው። እንዴ እናንተ የሆኑ ታደረጉት እንዲህ ቤተሰብ ዛሬ ደግሞ ትናንት ደግሞ አንዱ ምትለኛች እንዲህ፣ ማርትዬ ብሩክም እኮ ደከሙ። ለምንድን ነው የማይለማመጣት? የሚወዳት የሚያፍቅራት ከሆነማ ይለማመጣት ግድ ነው ይለማመጣት። ሚስቱን ያልተለማመጠ ሀይሚን፣ ቅመሟን ያልተለማመጠ ማንን ማንን ማንን ይለማመጣል? እስኪ ንገሪኝ። አስረችኝ። ሀይሚ ካልተለማመጣት ማንን ሌለም፣ ሌላ ሰው ይሄ ምንድን ነው? ኧረ ተው፣ ተውቶ ተውቶ ተስማሙ። ኧረ በህግ ሰላም ሰላም! ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አላላችሁ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ማርታ ቤተሰብ፣ ይህ ቪዲዮ ከተመቻችሁ የኔ ፍቅሮች፣ ላይክ ማድረጋችሁን እንዳትረሱ፣ ሰብስክራይብ ማድረጋችሁን እንዳትረሱ። የተመቸው ደግሞ ቪዲዮን እስከ መጨረሻ በማየት ሀሳብ አስተያየቱን በመስጠት ኮሜንት ላይ ቁጭ ዲቅ ዲቅ ዲቅ፣ መስደብም ይቻላል፣ ችግር የለም፣ ነፃ ተፈቅዶላቸዋል ማለት ነው። እና እኔ የምላችሁ ማለት ነው ዛሬ ግን እንደኔ ማለት ነው እንደኔ ሁልሽ ሳትዋሺ ተናገሪ እና ይህም ቪዲዮ ለቀዋል ብላችሁ ስንት ጊዜ ነው እየገባችሁ ቪዲዮቸውን ያያችሁት? ኢቨን እኔ ባይዘዌ ሰብስክራይብ ስላደረግኳችሁ እንደዚህ ይመጣላችኋል። ሰብስክራይብ ያደረግኳላችሁ ከላይ ግን ብታደርግ ይቻላል ትናንት በቡሩክ ነው የተለቀቀው የትናንት ቪዲዮ ማለት ነው። ከዛ ታይሚ ሼራ አላደረገችው ማለት ነው እና ሌላ አዲስ ለቀው ነው እንዲ ምናምን በቀደም ዕለት ማለት ከሶስት ቀን በኋላ ለቀቀች ሌላ አዲስ ለቀው ነው እንዲ ምናምን ሳይ እኔ ያላየሁት ምናምን አለ እና ጸጉሯን ልብሷን ሳይ የቆየ ነው ማለት ነው እና በቃ አስሬ ገብቼ መለኛው ጋር እራሱ ገብቼ ሀብትሽ ጋር ሁሉ ገብቼ አየው ማለት ነው። ሌላ ሰው እንኳን ድንገት እስኪ የሚያስታረቅ ሰው ካለ ምናምን ብዙ ጊዜ ወይ እነሱ ቪዲዮ ካልሰሩ ወይ የሆነ ሰው ስለ እነሱ የሚሰራ ሰው አለ፣ ምና ሀሳብ ይሰጣል። ታረቁ ምናምን ሽማግሌ ነገር ማለት ነውና አለተው ተውተው ስለ ፍቅራችን፣ እኛ በእናንተ ፍቅር እንደ ቡና ሱስ ቀን ማታ ደፋነን። እና ብሩክ ነገሮች ምንለቀቁ ጨረቃ ፋሚሊ እያለን ሀሳብ ይገባናል። እናንተ ጭራሽ ዛሬ ጠፋችሁ እንዴ? ምን አሰባችሁ ነው እንዴ? የእውነት ሀይሚ የተለያየችሁ በቃ ልይት ልይት በብሩክ ተጨካክናችሁ እንዴ? በቃ ያው ታውቃላችሁ፣ የነሱ ነገር የሀይሚና የብሩክ እልህኝነት። አንቺ ነይነስራ ቪዲዮ አልሰራም በቃ ይቅርታ። በ በቃ የጻን ነገር እኮ ችግር በስማ። አሁን ብሩክ ማቹርድ ቢሆን ኖሮ ማለት እድሜው በሳል ማለት በሳል፣ አሁን በሱ ባልባይዘው በሳል ስላችሁ ሚሚ ትልቅ በቃ አሁን ልገና ሀያ ቤት ውስጥ ምናምን ያለው ሰላሳ ምናምን ቤት ውስጥ ቢሆን ሀይሚን ኮንትሮል ያደርጋል ነበረ ማለት ለምን ይቅርታ በቃ እንዲህ ምናምን ይሸነፍለን አሁን ሁለቱም አንድ አይነት እድሜን ያሉት ምናምን እርስ በራሳቸው አይሰማሙም አንቺም ተይ እኔም በቃ እለኛ ናቸው ማለት ነው በራሳቸው ሰዓት ነው የሚታረቁት ማለት ነው ይህ ሃይሚም እንትን አባዜ እስኪለቃጥ የብሩክም አባዜ እስከሚለቀጥ እኛ እሺ በምን ምን እንሆን የድሮ ቪዲዮችን በማየት ነው የምናሳልፈው ወይስ ምንድን ነው? የኔ ፍቅሮች ማለት ነው። እና እኔ የምላችሁ በቃ እናንተ እንዴ! በቃ አሁን እኮ ግራ ገባኝ ለማን እንደምፈርድ ማለት ነው። እኔ ብሩክ ምን እንደደበቃትም ግራ ገባኝ። ሀይሜም በጣም እንትን ብላለች፣ ያልሆነ ፋሽን ሾ እያሳየች ነው። ብሩኬም አልረዳ አለ። መሸነፍ የሚባል ነገር ተወው። እሺ ለማን ላግዝ? ሁለቱንም ወዳቸዋለሁ በቃ በቃ አታምሩ፣ ያለፋችሁትን መንገድ እያሰባችሁ ምታርቅ ይሻላል። ለአንድ ቀን እንትን የሁሉ ነገር መፈጠር ጥሩ አይደለም። አይ ሚቆም ይህን ሁሉ ነገር ይዘሽ የመጣሽ አይንችል። ያችን ደብዳቤ ጽፈሽ ባትጠፊ ኖሮ ይህ ሁሉ ነገር ባልመጣ ይህ ሁሉ ነገር ባልተፈጠረ ነበረ። ከዛ ጭረጭረሽ ሌላ ፕራንክ ይዘሽ ብል መጣሽ አሁን ደግሞ ነገ ደግሞ ምን እንደሚሆን አናውቅም ማለት ነው። ነገ ግን ይታጣራ የሚታረቀ አይመስለኝም። ለምን የሚታረቁ መጀመሪያ ለውል ጊዜ በተመልካች ፌ ሶሪ ምናምን ይባባላሉ ምናምን ማለት ነው እና እንደዚያ ይባራባራሉ ብዙ ጊዜ ማለት ነው ግን ኤንዌስ እንጃ የሚታረቁ ይመስለኛል ማለት ነው ግን ወይ እንዲ እኔ እንጃ። በቃ አሁን ለምሳሌ እኮ ትናንት ያለው እኔ ልጅ እኮ አይደለም የደበቁሽ ሌላ ነገር ደብቀ ከልጅ በላይ ያለችው ወይ የምትካፈሉትን ገንዘብ ገዘብ አልተስማማችሁ ይሆን? እኔ ምን ልበል ማለት ነው። በቃ ግራ ገባኝ ማለት ነው። ብሩኬ፣ እኔ እንጃ በገንዘብ ደረጃ እንደዚህ ልጅ ነው ብዬ በጭራሽ በጭራሽ አላስብም ማለት። ለምን በጣም ነው የሚወዳት ከምላችሁ በላይ ሀይሜ ማለት ነው። ከምላችሁ በላይ በጣም ይወዳት ግን በጣም እንደሚወዳትም አውቃለሁ በጣም እንደሚያስብላትም አውቃለሁ። በይዘቤ እኔ ሰው ከወደድኩ ለዛ ሰው ምንም ያህል ነገር ባደርግ አይቆጨኝም፣ አይቆጨኝም በቃ ለምን ደስ እያል የማደርገው ለዛ ሰው አልሰስትም ለዛ ሰው ምንም ነገር ማድረግ ከፍላለሁ ማለት ነው። ብሩክም እንደዛ ነው ለሀይሜ ማለት ነው፣ እስከሚመስለኝ ድረስ እንደዛ ነው በቃ ምንም ነገር ያደርጋል በቃ ምንም ነገር ይከፍላል ማለት ነው። እና አይ ቲንክ እንደዛ ነገር የመሰለኝ ያለው ማለት ነው። እና ቤተሰብ ማለት ይወዳታል። ባይ ዘ ወይ በጣም ከቤት ውስጥ ማጠት የማይፈልገው ሰው ሃይሚን ነው ማለት ነው። ግን ታውቃላችሁ ሃይሚን ትናንት ከመደት ያነሳ እንለያይ ልሰናበትክ ነው የመጣሁት ቻው። ደስ ይላል እኮ መለያየትን በስንበት ከሆነ ማለት ነው። አስባችታል ልሞት ነው። ዛሬ ቀጠሮ ነው። በቀቻው ብራን ብላቸው አስባቸው ሳልትና ደስ ያለው ልሚዋደድ ሰው እንድተን ልሰናበት ነው። ምለ ሚለያይ ቢሆን ኖሮ በስማ የት በደረሰ ኖሩ በስማ ሀይሚኮ ጥሩነትሽ፣ የአንቺ ጥሩነት በዛውም አለመጥፋትሽ ጥሩነት ነው። ይሄ ማለት ነው እና በቃ አስብበት እያለች ግን ማለት ነው እና ግን እኔ እንደምረዳው ከሆነ መቼም ማቸም ማቸም አይለያዩ ማለት ነው። በዚህ አጋጣሚ ግን መቀኛና ጠላታችሁን ማወቅ ትችላላችሁ ማለት ነው። የሆነ አቧራ ሲነሳ ኮ ጠላትና ወዳጃችሁን ታውቃላችሁ ማለት ነው እና ለምን ለማን ብላችሁ ለማን መቀኛ ብላችሁ እናንተ አንድ አመት ሙሉ ኮትኩታችሁ ያሳደጋችሁትን ፍቅር ጸጥ ብሎ በቀላል ይበትናል። አንድ አመት ኮ ቀልድ አይደለም። የአንድ አመት ልጅ ይኖራችሁ ነበር ማለት ነው እና ኤኒዌይስ፣ በፍቅራችሁ ነፋሳት አስገቡ። ተነጋግራችሁ ችግራችሁን ፍቱ። አንዱ ይሸነፍ ግድ ነው፣ በቃ አንዱ መሸነፍ አለበት። ለሆነ ሰው ለሆነ ነገር አንዱ መሸነፍ አለበት ማለት ነው እና ነገሮችን በማስተዋል በማስተዋል በጥበብ ነው መስራት ያለባችሁ ማለት ነው እንጂ እንዲህ እሷም አንተም እኩል ስትመላለሱ ነገር ያከትማል፣ ያበቃል ማለት ነው እና አንዱ ሰዓት ሲሆን አንዱ ሐሞን አለበት እና አሁን ትናንት አንተ በጣም ልክ አልነበርክም። አህ ከሄደ ንግግር ማለት ነው ግን እንደዛም ሆኖ እሷን መረዳት አለብህ ማለት ነው። ወንድነህ ከሷ በማቾር መሆን አለብህ የበሰልክ መሆን አለብህ ብሩኬ ማለት ነው። እና ኤኒዌይስ ቤተሰብ ይህን ይመስላል። በጣም ግን ናፍቀኛል ማለት ከነጭቅጭቃ